ዳጊና ኻሊብ ተጋቡ። አባባ በደስታ ተፍለቀለቁ። የዳጊና የኻሊብ አንድነት ወይም ደግሞ አብረው በመጋባታቸው በእጅጉ ተደስተዋል። በጣም የሚያሳዝነው ግን ዳጊ እራሱን ከዚች ዓለም አሰናበተ። ምክንያቱም መጀመሪያም እኔ ዳጊን ካጣሁ በፍጹም መኖር አልችልም ራሴን ብሰዋ ይሻለኛል በማለትም ላይ ነበረ ሁሉንም ነገር እያደረገ ያለው። አሁን ግን ኻሊብን የማይጋፋው ጥላት ስለሆነበት፣ እሷም ደግሞ ኻሊብ መልካምና እጅግ ማንኛውም ሴት የምትፈልገው አይነት ወንድ ስለሆነ በፍጹም አንተ ጋር የሚቀጥልበት ምንም አይነት ምክንያት የለኝም በማለትም እንግዲህ ከኻሊብ ጋር ትታሯ መሰረት አለች። ይሄን ያስተዋለው ዳጊ ግን ዳኒ ግን በመጨረሻም ራሱን ከዚህ ዓለም ለማሰናበት ወሰነ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘመተናል ደስ የሚለው ነገር ኻሊብና እንዲሁም ደግሞ ዳኒ ዳጊ በጣም ደስ በሚል ሁኔታ የሰርግ ፕሮግራማቸውን አጠናቀዋል ማለት ነው። ሌላው ዳኒ አሁን ምንድነው ያደረገው ምን ውሳኔ ነው ኻሊብን መጋፋት ወይም ደግሞ ሊጋፈጠው ስላልቻለ አማራጩ ዳጊን ካጣውኝ ከዚች አለም እኔ ራሴ መሰዋት ነው በሚለውም ራሱን አሳምኖ ነበረ ነገር ግን ምንም ማድረግ ስላልቻለ አሁን ኻሊብ ከዳጊ ጎን ስለሆነ ኻሊብን መጉዳት አይችልም ዳጊን ደግሞ በጣም ስለሚወዳት ዳጊን የሆነ ነገር ማድረግ አልፈለገም ዳኒ? እና ዳጊ ደግሞ ለሱ የሰጠችው የመጨረሻ መልስ አንተ ምትባል ወንድ ማየትም መስማትም አልፈልግም። እስከ ዛሬ ድረስ አብሬው ለቆየውህ በጣም ፈጣሪ ቀሪ በለኝ ይጸጸተኛልም። ከዚህ በኋላ የኔ የልቤ ንጉስ ኻሊብ እንጂ አንተ አይደለም። ስለዚህ ባለ ትዳር ነኝ አትጠጋኝ አለችው። ልታናግረውም ብት ሊያናግራትም ቢፈልግ የዚህን ጊዜ ተስፋ በመቁረጥ ላይ እያለ የሆነ ወስዋስ በጣበት። እናም ራስን ከዚች ዓለም አሰናበት የሚል ወስዋስ ዳኔ የመጨረሻ አማራጭ ብሎ የያዘው ራሱን ከዚች ዓለም ማሰናበት ነው። እንዴት ነው የምኖረው? የኔ የምላት በጣም የማፈቅራት በጣም የምወዳት ሴት የራሴኑ ጓደኛ አግብታ እየኖረች መኖር አልችልም። ስለዚህ እሱንም ደግሞ ልገለው እንኳ ብል በፍጹም የማይሳካ ነገር ነው። ስለዚህ ራሴን ባጠፋ ይሻላል በማለትም ዳኒ ከባድ ውሳኔ ወሰነ። ቲና አሁን በእጅጉ ሐዘን ውስጥ ገብታ ትገኛለች። ይሄ ሁሉ ውስብስብ ያለ ነገር እያንዳንዱ አሁን ተገለጠላት። እናም እሱም ሲጫወት ቤ ነበር። እንኳንም ሞተ አለች። ደግሞም ደሞ አለቀሰች። እኔ ኮ ወደዋለሁ ያለሱ መኖር አልችልም ዳኒ እንዴት እያለችም ራሷን እያበሳጨች እያለቀሰች ከሰውነት ወታ ትገኛለች። አሁን ኻሊብና ዳጊ ደግሞ ደስ የሚል አባባንም እያስደሰቱ ህይወታቸውን ቀጥለዋል። ትሁት እዛ ቤት እንግዲህ ሰራተኛ ሆና ብትኖርም ግን ደግሞ ከዳጊ ጋር ያላት ቀረርቡነት ምንም አይነት ሚስጥር መደባበቅ የሚባል ነገርም የለም። በጣም ተዋደውና ተስማምተው እየኖሩና እየቀጠሉ ይገኛሉ። አባባ አሁን ከምንም በላይ ደስተኞች ናቸው። ልጄን እስከ ዛሬ ስኮንነው ኖሬ አሁን እውነታው ሲወጣ እንደዚህ ያለ ፍልቅልቅ ብለህ ስላየሁ በጣም ደስ ብሎኛል ልጄ፣ በማለትም ኻሊብን አስደሰቱት። እሱም አንተ አባቴ፣ የእኔ ልዩ አባት እያለ ምን ሆናለው፣ ድሮስ በዚህ ስሰበር በዚህ እየጠገን ካደለ፣ ስለዚህ ከዚህ በኋላ ምንም አይፈጠርም። አሁን ልብ ሙሉ ጀግና አድርገኸኛል የኔ አባት፣ በማለትም ሁሉንም ነገር ነገራቸው አባት አባባም በእጅጉ ተደሰቱ። ሌላው እንግዲህ አሁን ላይ በጣም የምትሄድበት ግራ ገብቷት እዛ ቤት እየተጉነፈነፈች ያለችው ቲና ግራ ተጋብታ እዛው ተርመጠ መጣለች። ግን ወደፊት እቅዷ ምንድን ነው? እሷ ራሱ አንድ ተስፋ የቆረጠችና ክፉ ሴት ሁናለች። በፊትም ክፉ ናት። ዳኒ በእርግጡ ሁሉን ነገር ሳይናገር ነበረ ፣ ለዳጊ ግን ኻሊብ የራሱ ለማድረግ ስለፈለገም እሷም እንድትጎዳ ስላልፈለገ ተደብቆ የኖረ እውነት፣ እንደኔ መስማት አለብሽ፣ እውነታውን ደሞ ፊት ለፊት መጋፈጥ አለብሽ በማለትም እንግዲህ ለዳጊ እውነቱን ከነገራት በኋላ ዳጊ የምትወስነው፣ የምትይዘው፣ የምጨብጠው ግራ ተጋብታ ነበረ። ነገር ግን ምንም ማድረግ አልቻለችም። አሁን ህይወት ይቀጥላል። በማለትም ከቀን እቀን ኻሊብ ጋር መቀራረብና ከኻሊብ ጋር ያሉትን ነገሮች መወያየት ስትጀምር ተኻሊብ ፍቅር ያዛት። ከዛም ፍቅራቸውን ወደ ትክክለኛ የህይወት መስመር መግባት አለብን አላት። ምንድነው እሱ ስትልም ትዳር ሲላትም ሃይገርም እኔ እየጠበቅኩ የነበረው ካንተ ነበረ? ምክንያቱም ዳኒ? በህይወቴ ላይ ስለተጫወተብኝ አንተም ደግሞ ወደ ትዳር እንግባ ለማለት ቢያንስ አንተ እስከምትል እየጠበቅኩ ነበር ዳኒን ለብዙ ጊዜ ትዳር ውስጥ ንግባ እባክን በትዳር ውስጥ ሁሉንም ነገር ማግኘት እንችላለን እያልኩ ስለምነው ነበር እሱ ግን እምቢ እያለ ነበረ እናም ለዛው ነው አለችው እውነት ኻሊብ አንተኮ በጣም የተባረክ ሰው ነክ ቴና ግን ምን ሆና ነው ምን አይነት ሰው ናት? አንተን እንደዚህ የምታስቀይምና እቤትህ ሌላ ወንድ አምጥታ ወንድም ነው እያለች ስትጫወትብህ የኖረችው ምን አይነት ህሊና ቢኖራት ነው? አለችው ምን ታደርጊዋለሽ። እኔ በሷ አይነት ሁሉም ሴቶች አንድ አይነት ናቸው ብዬ መገመትም መደምደምም አልችልም። እንደሷ በህይወቴ የበደለኝ የለም። አንዳንድ ሰዎች ይገርሙኛል፣ ወንድም ሆነ ሴትም አንድ ሰው እንደዚህ ከኔ በላይ እየተጎዳ የለም። አንድ ሰው ሲጎዳቸው ሁሉም ሰዎች ወይም ሁሉም ወንድ ሁሉም ሴት አንድ ነው ብለው ድምድም ያረጋሉ። እኔ ግን በጣም ያዘንኩልሽ እንዳየውሽ ነበረ። እንዴት ከዳኒ ጋር ህይወቷን ትቀጥላለች እያልኩኝ እያሰብኩኝ ነበረ። ግን ደግሞ በፍጹም ተዳኒ ቀምቼ ራሴ አደርግሻለሁ ብዬ አልጠበቅኩም። በእርግጥ ዳኒ ሚስቴን ቀምቶ እላዬ ላይ እያማገጠ የሰማንያ ሚስቴን በገዛ ቤቴ ነው የኖረው። በጣም ሞራኔ ተጎርቷል። ግን ቢሆንም ደግሞ አንቺን ወደ እኔ ህይወት እንዳስገባ ያደረገኝ አባባ ነው። በቀል ማለት ይሄ ነው። እናም ዳጊ በጣም ምርጥ ልጅ የተባረከች ናት። ስለዚህ አሁን ቀስ በቀስ የሚወዳትን አሳጥተህ እንድትወድህና እንድትወዳት ማድረግ ትችላለህ፣ በማለትም አባ የመክሮውን ለገሰኝ። ከዛም ቀስ በቀስ እንዴት ብዬ ነው እንደዚህ ማድረገው? አባባ እባክህ ተወኝ። ይወዳታል እኮ ትወደዋለች። እኔን ባትወደኝስ ብዬ ለአባቴ ጥያቄ አቀረብኩለት አላት። እሷም በሰዓቱ በቃ ለበቀል ነበር ወደ እኔ ህይወት የመጣው አለችው። እውነቱን ልንገርሽ በሰዓቱ ለበቀል ነው የመጣሁት። ግን ቢሆንም በቀል ስልሽ አንቺን ጎድቼ ሳይሆን አንቺን እስከ ዘላለሚ የራስ ያድርጌ፣ እሱ ደግሞ እዛ ሲቃጠል ማየት ነው ይህ በቀል አላት። ዳጊም ለኻሊብ የመለሰችለት መልስ እውነት ነው እውነት። ከምንም በላይ በጣም ትግስተኛና አስተዋይ ሰው ነህ። ሌላ ሰው ቢሆን አይደለም ባለቤቱን በገዛ ቤቱ እህት እና ወንድምነን ተባብለው ይህ ሁሉ ግፍ እያደረሱ ይቅርና በፍቅረኛው ብዙ ነገር የሚያደርግ ሰው አለ። እውነት ኻሊብ በጣም የተለየ ሰው ነ አለችው። አመሰግናለሁ። በእርግጥ እኔ የምናደዳለሁ፣ ግን ደግሞ ይሄ ሁሉ የአባቴ ነው። የአባቴ ትግስት ተው በማለት በመቆጣት እዚህ ደረጃ አደረሰኝ። ጥላቶችን እንዴት መበቀል እንዳለብኝም አሳየኝ። ቲና ዳኒን ቤት ውስጥ እንደፈለገች እያደረገች አባቴን ፓራላይዝ አድርጋ ብዙ አሰቃይታዋለች። እናም የማይፈልገውን መድኃኒት ወይም ደግሞ ያልታዘዘላትን መድኃኒት በመስጠት እንዳይናገር ትውስታው እንዲጠፋ አድርጋለች። አሁን በሷ ቤት የምታውቀው አባቴ እንደማያስታውስ ነው። እንዲሁም ዳኒ ዳኒ ራሱ አባቴ የሚያስታውስ አይመስለውም። ሁሉን ነገር እረስቶ፣ ሁሉን ለራሷ ማድረግ ነበር የምትፈልገው። እኔ አላቅ አባቴን አብሬ አባዬ፣ ቲናኮ ጥሩ ሰው ናት፣ ምን እያረክ ነው እለዋለሁኝ። ግን ደግሞ ትሁት ከጎኑ ሆና ብዙ ነገሮችን አሳልፋለች። ትሁት የቤት ሰራተኛችን ሳኮን የቤታችን መሰረት ናት፣ በማለትም ለዳጊ የተፈጠረውን ነገር በሙሉ እስከ ዛሬ የደረሰባቸውን ነገራት፣ ዳጊ በጣም አዘነችም፣ ልቧ ተሰበረ። አሁን አባባ ምናቸው ለመጎዳት ያስቸኩላል። አባባ ኮ በጣም ምስኪን ሰው ናቸው። እንዴት እንደዚህ ያደርጋሉ? እጅግ በጣም ልብ ይነካል። ሁላችንም የየራሳችን ታሪክ ልብ የሚሰብር ይኖራል፣ ግን ደግሞ ያንተ የተለየ ነው ኻሊብ አለችው። አው ፈጣሪ ሲወድሽ የሚወድሽን ሰው ከጎንሽ ያደርግልሻል። ፈጣሪ ደግሞ ስለሚወደኝ አባቴ በጎኔ ስላለ ሁሉንም ነገር በማስተዋልና ራቅ አድርጌ በማሰብ እንዳልፍ አደረገኝ። አባቴ ከምንም ከማንም በላይ አስተዋይ ነው። ያም ሁሉ እንኳ በድለውት የሚበሉት የኔን የሚኖሩት እኔ ቤት ምን አገባህ እያለ ይኮረኩመኝ ነበረ። እኔ ግን በጣም ስሜታዊ ሲሆን አባቴ ነበር የሚያቀዘቅዘኝ። በዛ በስሜታዊ ሰዓት፣ በሆንኩበት ሰዓት ብዙ ነገሮችን አበላሽ ነበረ እሱ ተውባይለኝ። እናም በቃ የእኔ ህይወት እንደዚህ ነው። የአንቺስ አላት። እውነቱን ልንገር፣ እኔ ለዳኔ ምንም እሆናለሁ። በቃ መጨረሻዊም መጀመሪያም ብዬ የማስበው ዳኔን ነበር ለካ የሰው ልጅ ከሚወደው ጋር እንደማይኖርም ተማርኩበትኝ ለጓደኞችም ሆነ በዙሪያ ያሉ ሰዎች ማንም ሰው የፈለገውን አይነት ህይወት መኖር እንደማይችል ከሚወደውም ሰው ጋር እንደማይኖርም ከስንት አንዳንድ ፈጣሪ የባረከላቸው ካልሆኑ በስተቀር በምንወደው ሰው ላይ ብቻ ተስፋ አድርገን መቀጠል እንደሌለብን ተምሬ ያለሁኝ አለችው እና ለሌሎችም ሰዎች ማስተምረው ነገር ቢኖር በቃ አንድን ሰው ስለወደድ ነው ብቻ እሱ ስለወደደንም አብረን እንኖራለን ማለት አይደለም። ዳኒ በጣም እንደሚያፈቅረኝ አውቃለሁ፣ ግን ደግሞ ለኔ ብሎም ስርቆት ቦታ እኔን ለማኖር እንደሄደ አውቃለሁ አለችው። ቻናሉን ሰብስክራይብ